ለህዝብና መንግስት በታማኝነትና በቁርጠኝነት ለመስራት ዝግጁ መሆናቸውን ተመራቂ የሚሊሻ ና የሰላም አስከባሪ አባላት ተናገሩ። በምዕራብ ጎጃም ዞን የፍኖት ሰላም ከተማ አስተዳደር ሚሊሻ ጽህፈት ቤት ለተከታታይ ቀናት ያሰለጠናቸው የሚሊሻ ና የሰላም አስከባሪ አባላት አስመርቀዋል። ንጉስ ስንታየው ተጨማሪ አለው። ከማህበረሰቡ ጋር በመቀናጀት በታማኝነት እና በቁርጠኝነት ለመስራት ዝግጁ መሆናቸውን በምዕራብ ጎጃም ዞን የፍኖተ ሰላም ከተማ አስተዳደር ተመራቂ የሚሊሻና የሰላም አስከባሪ አባላት ተናገሩ። ባለው የጸጥታ ችግር ምክንያት ማህበረሰቡ አላስፈላጊ መስዋዕትነት እየከፈለ መሆኑን የሚገልጹት የፍኖተ ሰላም ከተማ አስተዳደር ምክትል ከንቲባ አቶ ማማሩ ሺመልስ የተገኘውን ሰላምና የልማት ስራዎች ወደ ተሟላ እንዲሸጋገሩ የበኩላቸውን እንድትወጡ ሲሉ ለተመራቂዎች አሳስበዋል። የክልላችን ሕዝብ እንደምታውቁት እንዲህ አይነት ታሪካዊ ስብራት አጋጥሞት አያውቅም። ዛሬ ነፃ ልናወጣ ነው በሚሉ በራሱ ወገኖች ከቦታ ቦታ እንዳይንቀሳቀስ፣ ልማት እንዳያለማ፣ ልጆቹን እንዳያስተምር አጠቃላይ ለሰላም መስፈን ድርሻችሁን የምትወጡ እንድትሆኑ በዚህ አጋጣሚ አደራ ላለሁ። በፍኖተ ሰላም ከተማ አስተዳደር ባጋጠመው የፀጥታ ችግር ተበትኖ የነበረውን የጸጥታ መዋቅር መልሶ በማደራጀት በከተማው ሰላም እንዲሰፍን መደረጉን የከተማ አስተዳደሩ ሰላምና ጸጥታ ጽህፈት ቤት ኃላፊ አቶ አድኛ መስፍን ገልጸው የጸጥታ ሁኔታውን ከማረጋጋት ጎን ለጎን የዝርፊያ ወንጀል የሚፈጽሙ አካላትንም በቁጥጥር ስር የመዋሉ ስራ ተጠናክሮ መቀጠሉን አብራርተዋል። ተበትኖ የነበረውን ፖሊስና ሰላም አስከባሪ እንዲሁም የግል ጦር መሳሪያና የመንግስት ትጥቅን በመሰብሰብ አካባቢያችንና ተቋማችንን ለማስጠበቅ ችለናል። የከተማችን ህዝብ ከተማችንን ተደራጅቶ ሌቦችንም በመያዝ ለጸጥታ ኃይሉ የማስረከብ ስራም እየሰራ ይገኛል። ተመራቂ የሚሊሻና የሰላም አስከባሪ አባላትም ከማህበረሰቡ ጋር በመቀናጀት ከእጃችን የወጣውን ሰላም በመመለስ ለህዝብና ለመንግስት በታማኝነት ለመስራት ዝግጁ መሆናቸውን አረጋግጠዋል። በገጠሩ ያለው ማህበረሰብ ጉዳት ላይ እንደሆነ ሁሉም ያውቃል። አርሶ ከዚሁ ከኛ ከፍኑ ሰላም ዙሪያውን ጀምሮ በገራይ ሆነ በተለያዩ ቦታዎች ወይም እንቅስቃሴ የለም እና ህዝባችን ብዙ ነገር ያስፈልገዋል። በቤተ ክርስቲያንም በምንም ባሉት ተቋማት አንዳንድ መዋቅሮችን ይዘን የወጣንበት ማህበረሰብ ነው። ጎን ለጎን ከየስሩ እየገባን አንዱነን እንድንቀጥል ቁርጠን የተነሳ ነው። ከሞቀ ቤታችን መጠን ለዚህ ህዝብ ቅድሚያ እራሳችን መስዋዕት ለማድረግ ቁርጠኝነት ያለን መሆኑን ለማሳወቅ ወዳለሁ። ያው የተሰጠንን ተልዕኮ ለህዝብና ለመንግስት በታማኝነት ለመስራት እየተቀላቀል መሆኑን ለማሳወቅ ወዳለሁ። በምዕራብ ጎጃም ዞን የፍኖተ ሰላም ከተማ አስተዳደር ሚሊሻ ጽህፈት ቤት ለተከታታይ ቀናት ሲያሰለጥናቸው የነበሩ የሚሊሻና የሰላም አስከባሪ አባላትን አስመርቋል።